የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን በጊዜያዊ አስተዳደር ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገለጹ። በእነ አቶ ዮሐንስ ቧያለው የክስ መዝገብ ላይ የአቃቢ ሕግ ምስክሮች ምስክርነት መስማት ተጀመረ። በጋዛ የአየር ድብደባ የሟቾች ቁጥር ከሁለት መቶ በላይ ደረሰ። ወደ ቀዳሚው ዜና አልፋለሁ። የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገለጹ። ይህን የገለጹት ከአዲስ አበባ ሆነው ርዕዮት ከተሰኘ የማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማዕተብም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ብለዋል። ጊዜ አስተዳደሩ ሁለት ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዝዳንቱ በተቋቋመበት ደንብ በመሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። እንዲህ ያለው ነገር ርዕስ ሊሆን የማይገባው ነበር። እገሌ ሆኗል፣ እገሌ ተሾሟል፣ ከተማ ይሾማል ማለት። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረግኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዚያው የጊዜ አስተዳደሩ ፕሬዚዳንት እኔው ነኝ ብለዋል። በእነ አቶ ዮሐንስ ቧያለው የክስ መዝገብ ላይ የአቃቢ ሕግ የምስክሮች ምስክርነት መሰማት ተጀመረ። የሽብር የወንጀል ክስ የቀረበባቸው የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለውን ጨምሮ የ51 ተከሳሾች የአቃቢ ሕግ ምስክሮች ምስክርነት መሰማት መጀመሩ ተገልጿል። በዚህ መዝገብ የሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች ትላንት ሰኞ መጋቢት 8 ቀን 2017 ዓ ም በፌዴራል ከፍተኛ ፍርድ ቤት የህግ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት መስጠታቸው ታውቋል። ፍርድ ቤቱ የአቃቢ ህግን 21 ምስክሮች ለማዳመጥ ከባለፈው አርብ መጋቢት 5 ቀን እስከ መጋቢት 12 2017 ዓ ም ድረስ ቀጥሮ ሰጥቶ የነበረ ቢሆንም አርብ ዕለት መጋቢት 5 ቀን ሁሉም ተከሳቾች ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትላንት መጋቢት 8 2017 ዓ ም ጀምሮ እንዲቀጥል መወሰኑን እና ትላንት መጀመሩን ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛሃኝ አስታውቀዋል። ትላንት በነበረው ምስክሮችን የመስማት ሂደት አቃቢ ህግ የአራት ምስክሮችን ቃል ለመስማት ከችሎቱ እንደተፈቀደለት አቶ ሰለሞን አመላክተዋል። ጠዋት ላይ በነበረው ምስክርነትን የመስማት ሂደት አቃቢ ህግ ከባህር ዳር የመጣ የፌዴራል ፖሊስ አባልን ምስክርነት ማሰማቱን ጠቁመዋል። መስካሪው የፌዴራል ፖሊስ አባላት ላይ ስለደረሰው ጉዳት የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄዎች ቀርበውለት ምላሽ መስጠቱንም አቶ ሰለሞን ገልጸዋል። የእምነት ቃላቸውን ከዚህ በፊት በችሎቱ የሰጡት 16ቱ ተከሳሾች በአቃቢ ህግ የተመሰረተብን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ሲሉ መከራከራቸውን ከጀርመን ድምፅ ያገኘነው መረጃ ያሳያል። የሕልውና ጉዳይ ሆነው የወደብ አማራጭ ማስፋት ጥረት እንዲጠናከር ተጠየቀ። በፍጥነት እያደገ የሚገኘውን የገቢና ወጪ ንግድ ለማሳለጥ የወደብ አማራጮችን ማስፋት የሕልውና ጉዳይ መሆኑን የባለ ሀብቶችና የከባድ መኪና አሽከርካሪዎች ማህበራት ገለጹ። አብዛኛው የሀገሪቱ የገቢና ወጪ ንግድ በጅቡቲ ወደብ ብቻ ጥገኛ በመሆኑ ዘርፉን ከማሳለጥ አኳያ ችግሮች መኖራቸውን ማህበራቱ ጠቁመዋል። በዚህ አማራጭ ወደብ በበቂ ሁኔታ አለመኖሩ ከዕቃ ማጓጓዝ ፍጥነትና ከዋጋ አንጻር ክፍተቶች እንዲፈጠሩ ማድረጉን አንስተዋል። ኢትዮጵያ በፍጥነት እያደገች እንደመሆኑ መንግስት አማራጭ ወደቦችን ለማግኘት የጀመረው ጥረት ተገቢና ትልቅ እርምጃ መሆኑን ገልጸዋል። ተጠናክሮ መቀጠል እንዳለበትም ነው ያስገነዘቡት። ሀገሪቱ በተለያዩ አቅጣጫዎች ወደብ ስታገኝ የወጪና ገቢ ንግዱ የበለጠ ለማሳለጥ እና ተወዳዳሪነትን ለማስፋት ፋይዳው የጎላ መሆኑን ለኢዜአ ገልጸዋል። በመሆኑም የህልውና ጉዳይ የሆነ አማራጭ ወደብ የማስፋት ስራ እንዲሳካ ባለሀብቶችና የሚመለከታቸው አካላት ሚናቸውን እንዲወጡ ጠይቋል። በጋዛ የአየር ድብደባ የሟቾች ቁጥር ከሁለት መቶ በላይ ደረሰ። እስራኤል በጋዛ በፈጸማቸው የአየር ድብደባ ከሁለት መቶ ሀያ በላይ ፍልስጤማውያን መሞታቸውና በርካቶች መቁሰላቸው ተገልጿል። በጥቃቱ ህይወታቸውን ካጡ ንጹሃን መካከል አብዛኞቹ ህጻናትና ሴቶች መሆናቸውን የፍልስጤም ጤና ጥበቃ ሚኒስቴር አስታውቋል። እስራኤልና ሐማስ ጊዜያዊ የተኩስ አቁም ስምምነት ከደረሱበት ከፈረንጆቹ ጥር 19 ወዲህ ትልቅ ነው የተባለለት የአየር ድብደባ በጋዛ ተፈጽሟል ነው የተባለው። በዚህም የሟቾች ቁጥር በአስደንጋጭ ሁኔታ እየጨመረ እንደሚገኝ ከአካባቢው እየወጡ ያሉ መረጃዎች አመላክተዋል። ጥቃቱን ተከትሎ ሃማስ ዓለም አቀፉ ማህበረሰብ በእስራኤል ላይ ተቃውሞ እንዲያሰማ ጥሪ አቅርበዋል። የመጀመሪያው ዙር የተኩስ አቁም ሂደት መጋቢት አንድ መጠናቀቁን ተከትሎ ሁለቱ የጦርነቱ ተፋላሚ ወገኖች ለተጨማሪ ቀናት የተኩስ አቁም እንዲያደርጉ በአደራዳሪዎች እየተደረገ ያለው ጥረት እስካሁን ፍሬ አላፈራም። በዚህም ከ15 ወራት ጦርነት በኋላ አንጻራዊ ሰላም አግኝታ የነበረችው ጋዛ ነዋሪዎቿ ዳግም የእስራኤል ድብደባዎች ማስተናገዳቸውን ቀጥለዋል። ከ20 በላይ የእስራኤል የጦር አውሮፕላኖች በመካከለኛውና በደቡባዊ ጋዛ ሰርጥ ካን ዩኒስ እና ራፋህን ጨምሮ በተለያዩ አካባቢዎች ድብደባዎች ማድረጋቸውን ሮይተርስ፣ አልጀዚራ እና